ከውራን የወንጌል ሚዲያ አድማጮችና ተመልካቾች እንዴት ናችሁ? አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ እንደምንሰነበታችው ሰላም እግዚአብሔር ከሁላችን ጋር ይሁን። እንኳን ለሕማማቱ ደግሞ በሰላም አደረሳቸው አደረሰን። ዛሬ ደግሞ ርግመተ በለስ በሚል ርዕስ አንደኛ ቀን የሕማማት ማለት ነው ሳኞን ይላችሁ ቀርቢያለው በዛሬው በእለተሰኑ ወይም ደግሞ በሕማማት የመጀመሪያው ቀን ሰኞ ርግመተ በለስ የሚባል አለ ወይም ደግሞ የበለሷ መረገም በሚል ርዕስ ነው ይዤላችሁ የምቀርበው። እያንዳንዱ እለታት የየራሳቸው ትርጉምና ማብራሪያ መልእክቶች አሏቸው። የዛሬው የበለሷ መረገም በሚል ነው ይዤላችሁ የቀረብኩት። በለሷ ለምን ተረገመች? ከበለሷ ምን እንማራለን? ጌታችን በለሷን ለምንድን ነው የረገማት? የሚለውን ባጭሩ ለማስረዳት እሞክራለሁ ማለት ነው። ይሄ መርሐ ግብር የምትከታተሉ ሁላችሁም አንዳች ነገር ካገኛችሁበት፣ ሰብስክራይብ ሸርላይክ በማድረግ ያው ለሌሎቹ እንድታስተላልፉ መልእክቴን አስተላልፋለሁኝ። በማቴዎስ ወንጌል ምዕራፍ 21 ከቁጥር 17 ጀምሮ ስናነብ ጌታችን መድኃኒታችን ኢየሱስ ክርስቶስ በሆሳይና ወደ ኢየሩሳሌም በክብር መግባቱ ይታወቃል። ስለ ሆሳይና በሰፊው አይተናል። ወደ ኋላ ያለውን ሂዳችሁ መመልከትና ማዳመጥ ትችላላችሁ። ከዛም ወጥቶ በእለተ ሰሚ ማለት ነው፣ ቢታንያ የምትገኘዋ በለስ ሄደ ይላል። ሲሄድ ከበለሷ ፍሬ አገኛለሁ ብሎ ከበለሷ ፍሬ ፈልጎ ነበር የሄደው ሲሄድ ግን በለሷ ፍሬ አላፈራችም ነበር ይላል። እንግዲህ በሉቃስ እስመ ኮነ ጊዜሁ ይላል፣ የማፍሪያ ጊዜው እንዳልነበር ተጽፎ እናገኛለን። በማቴዎስ ወንጌል ግን በቀጥታ ፍሬ ያገኝባት አለ ብሎ ሄደ፤ ሲሄድ ግን ቅጠል እንጂ ፍሬ አልተገኘባትም ነበር። ስለዚህ ከዚህ በኋላ ውይኩን ፍሬ በውስጥ የትኪ ከዚህ በኋላ በውስጥሽ ፍሬ አይገኝብሽ ብሎ ረገማት ይላል። በማክሰኞ ሄደው ሲያይዋት ደርቃ መገኘቷ ይታወቃል ማለት ነው። አሁን ይቺ በለስ ማናት የሚለውን በትክክል በዕለተ ሰሉስ የተፈጠረችው በለስ መሆኗን እንረዳለን ማለት ነው። እንደ ማንኛውም ፍሬ ይገኝባታል ተብሎ ተጠብቆባት ሳታፈራ ቀርታለች ማለት ነው። ስለዚህ በቀጥታ ትርጉሙ ይህን ስናየው ክርስቶስ ለእኛ የሚያስተላልፈው መርገም በትክክል ነው ወይ የሚለውን ሳይሆን በውስጡ ሌላ ትምህርት አለው። ምክንያቱም በለስ በኦሪት ዘፍጥረት ያለውን ከዚች በለስ ከበላችሁ የሞትሞትን ሞትን ትሞታላችሁ የሚለውን ስናይ በለስ የሕግ ተምሳሌት ወይም ደግሞ የመርገም ምሳሌ የኃጢአት ተምሳሌት ሁሉ ተደርጋ እናገኛታለን። ከዚያች በለስ ፍሬ በመፍላታቸው ምክንያት አዳምና ሔዋን ከገነት መውጣታቸውን ያስረዳናል፣ በግብረ ሕማማቱ ስናነብ ማለት ነው። አንዱ ይሄ ነው። ቀዳማዊ አዳም የበለሷን ፍሬ በመብላቱ ምክንያት በዓለም ላይ ኃጢአትን ማምጣቱ ይታወቃል። ዳግማዊ አዳም ጌታችን ኢየሱስ ክርስቶስ ግን ከበለሷ ፍሬ ቢፈልግም ፍሬውን አልበላውም፣ አላገኘም። የሚበላም ነገር አላገኘም፣ እሱም አልበላም። ስለዚህ ቀዳማዊ አዳም ያመጣውን ነገር ዳግማዊ አዳም ክርስቶስ ሽሮልናል፣ አጥፍቶልናል። ይህን ትምህርት የምንማርበት ነው። አንደኛው ረገማት የሚለውን ስናይ ኃጢአትን በአንጻረ በለስ ረገማ ለኃጢአት ብሎ ታላቁ አባታችን ቅዱስ ዮሐንስ አፈወርቅ አብራርቶልን እናገኛለን። ስለዚህ የበለሷ ፍሬ ምንድን ነው ስንል የኃጢአት ተምሳሌት ነው ማለት ነው። ከዚህ በኋላ እጸ በለስን አዳምና ሔዋን በመብላታቸው ምክንያት የመጣ መርገም የሰው ልጅ ሊይዝ አይችልም የሚል እንዳገኘልን ነው የምናገኘው ማለት ነው። ከዚህ በኋላ በአዳምና በሔዋን በደል እንደማንጠየቅ ማሳያና ማስተማሪያ ሆና እናገኛታለን ማለት ነው። ስለዚህ ሁላችንም ክርስቶስ እንደካሰልን የምንረዳባት ናት። ተአምሩን እናይባታለን። በለስ የእያንዳንዳችን የሕይወታችን ምሳሌ ነው ማለት ነው። ስለዚህ ፍሬ የኃጢአት ፍሬ ማፍራት አይጠበቅብንም። ሆምጣጤ እንድናፈራ አይገባም። በኢሳይያስ ትንቢት ላይ ያለው በዋናነት ይነበባል። እንደሚታወቀው በግብረ ሕማማቱ ጸናይ ክወ ለወይኔ ይፍረ ያስካለ ወፈረ የሶከ የሚለው በኢሳይያስ ላይ እንደምናገኛት አንድ ገበሬው ወይን ከተከለ በኋላ ጠባቂ አዘጋጅቶ ሁሉን ካሟላ በኋላ ፍሬ ሲፈልግ ፍሬ እንዳልተገኘበት እንዲያውም የሆምጣጤ አፍርቶ መገኘቱ ይታወቃል። ስለዚህ ከእስራኤላውያን ጌታችን ኢየሱስ ክርስቶስ ምግባር ፈልጎ መልካም ሃይማኖት ቀና ነገር ፈልጎ ሲሄድ በአንጻሩ ግን ሆምጣጤ ማለት አፍርተው ተገኙት ሰቃዮች ሁነው ነው ያገኛቸው ማለት ነው። እኛንም በየትኛውም ጊዜ ይጠይቀናል። ሃይማኖት ተምረን የሃይማኖት ውጤት ማሳየት አለብን። በተማርነው ትምህርት ፍሬ ማናፈራ ከሆነ፣ መልካም ነገር ማናሳይ ከሆነ እንረገማለን ማለት ነው። እና ይህችን በአጭሩ ርግመተ በለስ በሚል ርዕስ በምናየው ውስጥ እያንዳንዳችን በለሶች መሆናችን እያንዳንዳችን ደግሞ ሆምጣጤ ማፍራት እንደማይገባን እያንዳንዳችን ኃጢአትን ማፍራት እንደማይገባን ክርስቶስ ደግሞ ከዚች በለሷ በበለሷ አንጻር መልካም ነገር እንዲጠፋ ከእስራኤላውያን ረገማቸው ማለትን ሳይሆን ከእስራኤላውያን መልካም ሰው መጥፋቱንም ጭምር የሚያሳይበት ነገር አለው ለምሳሌ እንደሚታወቀው በአስቀድሞ በነቢያት ትንቢት አናገረ ምሳሌ አስመሰለ አዋጅ አሳወጀ መጣ ጊዜውን ጠብቆ ሲመጣ ግን ክፉ ሆነው ነው ያገኛቸው። መልካም ነገር የሚያስቡም አይደሉም። ከቄሳር ጋር ተስማምተው ሰውን ለማጥመድ ለመውጋት ነው ዝግጁ ሆነው ያገኛቸው። ስለዚህ መልካም ሰው ከነርሱ ጠፋ የሚልን ያሳያል። በቃ በመብራት እንኳን ቢፈልግ አንዳንድ ጊዜ ሰው ይጠፋል። የተወደዳችሁ የክርስቶስ ቤተሰቦች በእያንዳንዳችን ሕይወት መልካምነትን እኛ ራሳችን የማንፈልገውና ከሆነ መልካም ለመሆን አስበን የማንሰራ ከሆነ መልካም ሰው ይጠፋል። ልክ በለሷ ፍሬ እንደታጣባትና እንደጠፋባት እኛም እንደ በለሷ የሚታጣብን ሊሆን አይገባም። መልካም ነገር ማፍራት እንዳለብን የምንማርባት ነው። ምክንያቱም ከነ እስጢፋኖስ ውጭ ከነ ቅዱስ ጳውሎስ ውጭ መልካም ሰው ጠፍቶባቸው እንዲያውም ተማርከው በባርነት ተይዘው እስከ ቅርብ ጊዜ ድረስ ጠፍተው ነው የኖሩት እስራኤላውያን። አሁን ቅርብ ጊዜ ነው እንግዲህ አሁን ዳዴ ያለች ያለችው ቤተ እስራኤል የተገኘችው አሁን ቅርብ ጊዜ ነው። ይህ ማለት እስከዚህ ዘመን ድረስ በሰቆቃ እንዲኖሩ የሆነው መልካም ሰው ጠፍቶባቸዋል ማለት ነው። እና ከሀገር አንዳንድ ጊዜ መልካም ሰው ሊጠፋ ስለሚችል ሁላችንም እንዳንጠፋ ከቃሉ መሸሽ፣ ከቤተ እግዚአብሔር መሸሽ፣ ከቤተ መቅደሱ መጥፋት፣ ከእግዚአብሔር የተለየ ህይወት ሊኖረን አይገባም። መልካም ፍሬ አፍርተን የመንግሥቱ ወራሾች እንድንሆን የእግዚአብሔር ቸርነት ከሁላችን ጋር ይሁን። ስለዚህ የመጀመሪያው ቀን ርግመተ በለስ በመባል ይታወቃል። አንደኛው ይሄ ነው። ሁለተኛው ደግሞ አንጾሆተ ቤተ መቅደስ የሚባለው ነው። አንጾሆተ ቤተ መቅደስ ማለት ቤተ መቅደሱን ማንጻት። ወደ ቤተ መቅደስ ሲገባ ፈሪሳውያን በቤተ መቅደሱ ይሸጡ ይለውጡ ነበር። ስለዚህ ጅራፍ ገምዶ፣ በጅራፍ እየገረፈ ከብቶቹን አስወጣቸው። ሌሎቹንም ደግሞ ይህን ከዚህ አውጡ፣ የአባቴ ቤት የጸሎት ቤት ነው እንጂ መነገጃ ልታደርጉት አይገባም ብሎ ገስጿቸዋል ማለት ነው። ስለዚህ ሁላችንም ቤተ መቅደስ በመጽሐፍ ቅዱስ ውስጥ ያለውን ትርጉም ስናይ በሦስት ክፍል ተከፍሎ እናገኘዋለን። አንደኛ እያንዳንዳችን የሰው ልጆች የእግዚአብሔር ቤተ መቅደስ ተብለን ተጠርተናል፣ በቅዱስ ጳውሎስ ትምህርት ማለት ነው። ሁለተኛ ራሱ ጌታችን መድኃኒታችን ኢየሱስ ክርስቶስ ቤተ መቅደስ ተብሏል። በዮሐንስ ወንጌል ምዕራፍ 2 ቁጥር 11 ላይ እንደምናገኘው ይህን ቤተ መቅደስ አፍርሱት፣ በሶስተኛው ቀን እሰረዋለሁ ብሏል። ስለዚህ እርሱ ቤተ መቅደስ ተብሏል ማለት ነው። እርሱ ቤተ መቅደስ ተብሎ እኛም ቤተ መቅደሶቹ ሁነን ተጠርተናል ማለት ነው። ሶስተኛ ስሙ የሚጠራበት መስዋዕት የሚሰዋበት አገልግሎት የሚሰጥበት ቤተክርስቲያን በራሱ ቤተ መቅደስ፣ ቤተ እግዚአብሔር፣ ቤተ ክርስቲያን፣ ቤተ ጸሎት ተብሎ ይጠራል ማለት ነው። እና ቤተ ጸሎቱን መነገጃ አድርገው ስላገኛቸው አስወጥቷቸዋል ማለት ነው። እኛም የእግዚአብሔር ቤተ መቅደሶችም ስለሆንን ራሳችን የእግዚአብሔር ማደሪያ ማድረግ እንደሚገባን እንማራለን። በአጭሩ ሰኞ ርግመተ በለስና አንጽሖተ ቤተ መቅደስ ይባላል። መልካም በዓል። ቀጣዩን ደግሞ ዕለተ ሰኑይ የጥያቄ ቀን በሚል ነገ ይዤላችሁ እመጣለሁ። እስከዚያው ድረስ እያዳመጣችሁ ሰብስክራይብ፣ ሸር፣ ላይክ እያደረጋችሁ ሰላም ሁኑ።